ሰላም ጤና ይስጥልኝ። ውድ ዩትብ ቻናል ተከታታዮች እንኳን በሰላም መጣችው። ለዚህ ዩትብ ቻናል አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረግ ትችላላችሁ። ጠቃሚ የሆኑ መረጃዎችን የሚያገኙበት ዩትብ ቻናል ነው። ጤና ነክ መረጃዎችን የማቀርብበት ዩትብ ቻናል ስለሆነ ሰብስክራይብ ማድረግ እንግዲህ መጠቀም ትችላላችሁ። ሌሎች ደግሞ ይጠቀማሉ ለምትሉት ሰዎች እንደዚሁ ሼር ያደርጉልኝ። ላይክ በማድረጉ የተነሳ ለሌላ ሰው ስለሚደርስ ማለት ነው። ላይክም ያደርጉልኝ። በዛሬ ቆይታችን እንግዲህ ስለ ፕሮስቴት እብጠት ወይም ቤናይን ፕሮስታቲክ ሃይፐርፕሌዥያ በእንግሊዝኛ ስለምንለው የበሽታ አይነት ነው የምናየው። ይሄ በወንዶች ላይ ብቻ የሚከሰት የበሽታ አይነት ነው። ስለ ፕሮስቴት ቲ ሰምታችሁ ሊሆን ይችላል። የፕሮስቴት ቲ እብጠት ደግሞ ያጋጠሟቸው ሰዎች ሊያውቁ ይችላሉ እና ይህ እንግዲህ አጠቃላይ የሆነ መረጃዎችን የማቀርብበት ቪዲዮ ነው። ስለዚህ ስለዚህ ሊጠቀማል ለምትሉት ሰዎች እንዲሁ ሼር አድርጉ። ያለ ምንም ሰዓት ሳንገድል እንግዲህ ወደ ቪዲዮ እንገባለን። የፕሮስቴቲ እንግዲህ ስለ ምንነቱ እንመለከታለን። አጋላጭ ምክንያቶቹ ምን እንደሆኑ እናያለን። ምን አይነት ምልክቶችን እንደሚያሳይ፣ የጉዳቶቹ ምን እንደሆኑ፣ ምርመራዎቹ ምን እንደሚመስል፣ የህክምና ሁኔታው እንደገናም ደግሞ የመከላከያ መንገዶቹን እንመለከታለን። እስከ ፍጻሜ አብራችሁኝ ቆዩ። ከምንነቱ ስንነሳ እንግዲስ ይሄ ፕሮስቴት እብጠት የምንለው ወይም ቤናይን ፕሮስታቲክ ሃይፐርፕሌዣ የምንለው ካንሰር ያልሆነ ግን እነዚህ የፕሮስቴት እጢዎች በወንዶች ላይ የሚገኝ እብጠት ነው ማለት ነው። ይሄ ፕሮስቴት እጢ እንግዲስ በጣም ብዙ ፈንክሽን አለው። ከወንዶች ዘር ከስፐርም ጋር የተገናኘ አሪፍ ፈንክሽኖች አሉት። ግን እነዚህ በሽንት መውጫ ቱቦች ላይ ዙሪያውን የሚገኙ ናቸው እና ልክ እነሱ በሚያብጡበት ጊዜ የሽንት መውጫ ውጫ ይደፈናል። በዚህም የተነሳ እንግዲህ ብዙ ሰዎች ሽንት ለመሽናት ይቸገራሉ ማለት ነው። ስለዚህ እዚህ ምስል ላይ የምታዩት እንግዲህ ኖርማል የሆነው ፕሮስቴት ሳይዙ በጣም ትንሽ የሆነ እንደገናም ደግሞ በእንትን ከሽንት ፊኛ ወደ ውጪ የሚያስወጣው ዩሬትራ የሚባለው የሽንት ቱቦ ሸፍኖ የሚገኝ ወይም ከቦ የሚገኝ ነው። ይህ እንግዲህ እዚህ ምስል ላይ ደግሞ የምታገኙት እንደዚህ በሚያብጥበት ጊዜ ፕሮስቴቱ እራሱ በሚያብጥበት ጊዜ እዚህ የሞ መውጫ ቱቦን ይዘጋዋል ማለት ነው። በዚህም የተነሳ ሽንት በትክክል አይወጣም። ወደ በሽንት ፊኛ ላይ ተጠራቅሞ ይገኛል። በዚህም የተነሳ ለብዙ ጉዳቶች ሊያጋልጠን ይችላል ማለት ነው። በአብዛኛው እንግዲህ በአዋቂ ወንዶች ላይ ነው እድሜያቸው ከሀምሳ በላይ የሆኑ ሰዎች ላይ በብዛት ይገኛል። ይህም እንግዲህ በሽንት መውጫ ቱቦ ቅድም እንዳልነው ጫና በመፍጠር እንግዲህ በመዝጋት ሎወር ዩሪነሪ ትራክት ሲምተሞችን ሊያስከትል ይችላል ማለት ነው። ይህም እንግዲህ የታችኛው የሽንት ቱቦ ምልክቶችን ልናይ እንችላለን ማለት ነው። እንዴት ነው የሚከሰተው የምንለውን ስናይ፣ እንግዲህ ብዙ ጊዜ ወንዶች ላይ ስለሆነ የሚከሰተው ብዙ ጊዜ ሳይሆን ሙሉ በሙሉ ወንዶች ላይ ብቻ ነው የሚከሰተው ይህ እንግዲህ የወንዶች ወንዶች ላይ የሚመነጭ ቴስቶስትሮን የሚባል እንትን አለ ሴከንደሪ ሴክስ ካራክተሪስቲክ የሚሰጠው ማለት ነው ለወንዶች እና ይህ ቴስቶስትሮን የተባለው ሆርሞን እንግዲህ ወደ እንትን ይቀየራል በአልፋ በፋይፍ አልፋ ሪዳክቲቭ ኢንዛይም በሚባለው ወደ ዳይ ሃይድሮ ቴስቶስትሮን ወደሚባለው የሆርሞን አይነት ይቀየራል ይህም ቴስትሮን በአምስት እጥፍ በጣም አክቲቭ የሆነ የሆርሞኑ አይነት ነው ማለት ነው። የቴስቴስትሮን ሆርሞን አይነት ነው ማለት ነው። በጣም አክቲቭ ነው። በጣም ከፍተኛ ጉዳቶችን ሊያደርስ የሚችል የሆርሞን አይነት ነው ማለት ነው። ያም እንግዲህ ብዙ ጊዜ የዳሃድሮ ቴስቶስትሮን ከፍተኛ መጠን ያለባቸው ሰዎች ወፍራም ይሆናሉ፣ ቦርጫም ይሆናሉ። የሰውነት እንትነ ጸጉራቸው በጣም ይጨምራል፣ በደረት ላይ እና በሌሎች ሰውነቶቻቸው ላይ ያለው ግን በፂም እንዲ ለዚህም ም አስፈላጊ የሆነ እንትን ነው። ዳይሃይድሮቴስቶስትሮን ፂማችን እንዲያደግ የሚያደርግ ነገር ግን ጸጉሮቻችን ደግሞ ከላይ ያለው ጭንቅላቶቻችን ላይ ያለው ፀጉር ያለው እንዲሳሳ እና ወደ ሜል ፓተርን ባልድነስ እንዲቀየር ሊያደርግ የሚችል የሆርሞን አይነት ነው። ሌላው በተጨማሪ ደግሞ ይሄ ፕሮስቴት እጢ እንዲያብጥ እና ለፕሮስቴት ካንሰርም ሊያጋልጥ ይችላል። በሴቶች ላይ ይሄ ዳይሃይድሮቴስቶስትሮን የሚባለው መመንጨት እንግዲህ የፊሜሎች የጉንጭ አካባቢ እንግዲህ ጺም የማብቀል ሁኔታ፣ እንደገናም ደግሞ የብሬስት ካንሰርን ሪስክ በጣም ይጨምራል። በወንዶች ላይ ደግሞ የእንትን አክኒ የምንለውን ወይም የቡኩር እንትንን ይጨምራል ማለት ነው። እንደገና ደግሞ የቆዳ ማርጀትንም ሊያስከትል ይችላል ማለት ነው ይሄ ዳይሃይድሮቴስቶስትሮን የምንለው ስለዚህ ፕሮስቴት እጢዎች ህዋሶች እንዲያድጉና ትልቅ እንዲሆኑ እንዲ ያደርጋል። በዚህም የተነሳ እንግዲህ እስቅድም ያልነውን የፕሮስቴት እብጠትን ያስከትላል ማለት ነው። የፕሮስቴት እብጠት ደግሞ በሚከሰትበት ጊዜ ሽንት በቀላሉ በቱቦ ወደ ውጭ እንዳይወጣ ያደርጋል ማለት ነው። በዚህም የተነሳ የሽንት አለመውጣትና እና በሽንት ፊኛ ውስጥ እንግዲህ ሽንት ተጠራቅሞ እንዲውል ያደርጋል ማለት ነው። ይህንን ሊያስከተል ይችላል ማለት ነው። የዳሃይድሮቴስቴስትሮን መጠን መጨመር እና የዳሃይድሮቴስቴስትሮን መጠን መጨመር ማለት ነው። ሌላኛው እንግዲህስ አጋላጭ ምክንያቶቹ ምንድን ናቸው የሚለውን ስናይ እንግዲህስ በዋነኛነት በወንድ ላይ የሚከሰት ነው። ወንድ መሆን ራሱ ለዚህ ችግር የመጋለጥ እድላችንን በጣም ከፍተኛ ያደርገዋል። ሌላኛው ደግሞ የእድሜ መጨመር ነው። የእድሜ መጨመር እድሜያቸው ከሀምሳ አመት በላይ የሆኑ ሰዎች ለዚህ ለፕሮስቴት እብጠት የመጋለጥ እድላቸው በጣም ከፍተኛ ነው። ሌላኛው ደግሞ ዳይሃይድሮቴስቶስትሮን የተባለው ቅድም ያየናቸው ሆርሞን መጨመር የፕሮስቴት እድገትን እንዲፋጠንና እንዲያድግ ያደርጋል። በዚህም የተነሳ እንግዲህ እስቅድም የፕሮስቴት እብጠትን በማስከተል ለተለያዩ የምልክቶች ያስከትላል ማለት ነው። ሌላኛው ደግሞ የቤተሰብ ታሪክ ካለ፣ ለምሳሌ አባት ወይም ወንድም የፕሮስቴት እብጠት ቢፔጅ ችግር ካለባቸው ወደ እናንተ የምተላለፍ እድሉ በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ ከፍተኛ ውፍረት ወይም ክብደት መጨመር እንደዚሁ የዲኤችቲ የመጨመርን ያስከትላል። በዚህም የተነሳ እንግዲህ ለፕሮስቴት እብጠት የመጋለጥ እድልን ይጨምራል ማለት ነው። ሌላኛው የአካል እንቅስቃሴ አለመኖር፣ ሴደንተሪ የሆነ ላይፍ ስታይሎች ማለት ነው። ምንም ብዙ ጊዜ ኤክሰርሳይስ አለማድረግ፣ እንደገናም ደግሞ ደስ የማይሉ ምግቦችን ጤናማ ያልሆኑ ምግቦችን መመገብ፣ እሱም ለፕሮስቴት ካንሰር ለፕሮስቴት እብጠት የመጋለጥ እድልን ይጨምራል ማለት ነው። ሌላኛው ደግሞ የስኳር በሽታ ነው እንደዚሁ። ሌላ ደግሞ የፕሮስቴት ኢንፍላሜሽን ወይም ለረጅም ጊዜ ቁስለት ክሮኒክ የሆነ ኢንፍላሜሽን ወይም ቁስለት የሚከሰት ከሆነ ለፕሮስቴት እጢ እብጠት በጣም የእጢ መከሰት እድልን በጣም ከፍተኛ ያደርገዋል ማለት ነው። ይህንን እንደ አጋላጭ ምክንያት እናየዋለን። ምን አይነት ምልክቶች ያሳያሉ የሚለውን ስናይ እንግዲህ አንደኛው ኦብስትራክቲቭ የሆነ ሲምተሞች ናቸው። ያም ማለት እንግዲህ የመሽናት ችግር ማለት ነው። ሌላኛው እንግዲህ መሽናት አለመቻል ማለት ነው። ሽንት መጀመሪያ ለመጀመር ራሱ ሄዚተንሲ የምንለው አለ፣ ለመጀመር መቸገር ማለት ነው። ለምን ቶሎ አይወጣም በሚል ሰበብ ምክንያት እንግዲህ ላለመሽናት መቸገር ማለት ነው። ሌላኛው ደግሞ የሽንት ሽንት መቆራረጥ ነው። አንዴ መሽናት ከጀመሩ በኋላ ይሄ ጠብ ጠብ ጠብ ጠብ ያለ ድሪብሊንግ የሆነ እንትን ነው። እንትን የሚለው ቢካዝ እንደ የሽንት ቱቦ በጣም ሰፊ ስላልሆነ በዛ ምክንያት እንግዲህ በጣም ጠባብ ስለሆነ ሽንት ትንሽ ቀስ ቀስ እያለ ነው የሚጠባጠበው ማለት ነው። እንደገናም ደግሞ የሽንት ፊኛ በስትክክል አለመውጣት መውጣት እንደገናም ደግሞ የፕሮስቴቱ ጡንቻ በመቆማተር የተነሳ ማለት ነው። ሌላኛው ደግሞ ሽንት መወጠር ሊሆን ይችላል። ሽንቶት ይይዞታል፣ ግን ለመውጣት መቸገር ማለት ነው። ሌላኛው የሽንት ፊኛ ከሸኑ በኋላ ራሱ የሽንት ፊኛ ውስጥ የሽንት እንደቀረ ስሜት መሰማት ማለት ነው። ሙሉ በሙሉ ሽንት ከሰውነት እንዳልወጣ ያንን የሚመስል አይነት ምልክት መሰማት ምልክቶቹ ናቸው። ሌላኛው ደግሞ የመጠን የመጠን ምልክቶች እነዚህ እንግዲህ ኢሪቴቲቭ የሆኑ ሲምቶሞች ናቸው። ኢሪቴቲቭ የሆኑ ሲምቶሞች ማለት የሽንት ብዛት መጨመር ሊሆን ይችላል ለምሳሌ ፍሪኩዌንሲ ሊሆን ይችላል ያ ማለት ብዛት በአንድ ጊዜ የሚሸኑት ሽንት ቶሎ ቶሎ መብሻ በመጠኑ በጣም ትንሽ ይሆንና በአንድ የሚሸኑት ሽንት ትንሽ ይሆንና መጠኑ ግን በብዛት ቶሎ ቶሎ ሽንት ቤት መመላለስ ማለት ነው። ስለዚህ በቀንስ ለምሳሌ ከስድስት ጊዜ የሚያሸናቸው ሰዎች አሉ። አራት ጊዜ እና ከዛ በላይ ሊያመላልሳቸው ይችላል ማለት ነው። ያንን የሽንት ፍሪኩዌንሲ መጨመር እንለዋለን ማለት ነው። ሌላኛው ደግሞ አርጀንሲ ነው። በቃ ቶሎ ቶሎ ሂዱ ሽንት መጥተዋል እና ቶሎ ቶሎ ወደ ሽንት ቤት መመላለስ መመላለስ እና የሽንት የመሽናት በፍጥነት ሽንት የመሽናት ፍላጎት መጨመር ማለት ነው። ያንን አርጀንሲ እንለዋለን። ሌላ ደግሞ ለሊት ተነስቶ ሽንት መስናት ወይም ኖክቹሪያ እንለዋለን። ያ ማለት እንግዲህ ማታ እየቀሰቀሰ አንድም ሊሆን ይችላል ሁለትም ሊሆን ይችላል ከዛ በላይ ቶሎ ቶሎ ማሸናት ሊሆን ይችላል ማለት ነው። ይህንን ስሜት የሚያሰማ ከሆነ የመጠን ምልክት ምልክቶች እንላቸዋለን ወይም ሪቲቲቭ የሆኑ ሲምቶሞች እንላቸዋለን። ሌላ ደግሞ ሽንት ሲመጣ ህመም መሰማት ሊሆን ይችላል። ይሄ ዲስዩሪያ ሽንት ሲመጣ ህመም የሚሰማ እንደገና ሽንት እየሸኑም ህመም ሊሰማ ይችላል ማለት ነው። እንደዚህ አይነት ምልክቶችን የሚያዩ ከሆነ እንግዲህ የሽንት የፕሮስቴት እብጠት ሊሆን ስለሚችል እንግዲህ ቶሎ ወደ ህክምና በመሄድ መፍትሄ ማግኘት ያስፈልጋል ማለት ነው። ሌላ ደግሞ ምን አይነት ጉዳቶችን ያደርሳል፣ ነው የምለው ምን አይነት ጉዳቶች የሚያደርሱት ጉዳቶች እንግዲህ አንደኛ አኪዩት ሪቴንሽን ነው። ያ ማለት ድንገተኛ ሽንት ወደ ውጭ አልወጣም ማለት ነው። ይሄ እዚህ ጋር የምታዩት ምስል ላይ ማለት ነው ኖርማል ፕሮስቴት ሲሆን ወይም ሳይዙ የፕሮስቴት እጢው በጣም ትንሽ የሚሆን ከሆነ በቀላሉ እዚህ በዚህ ቱቦ ሊወጣ ይችላል ማለት ነው ሽንት። ይኸው ይሄ ምስል ላይ እንደምታዩት ግን ይሄ የፕሮስቴቱ ማበጥ የተነሳ እና በፕሮስቴቱ መጠን በመጨመር የተነሳ በዚህ የዚህ የሚወጣበት ቱቦ ወይም ዩሬትራ የምንለው ቱቦ እንግዲህ እንትን ይደፈናል። በዚህም የተነሳ በሽንት ፊኛ ውስጥ ይሄ ሽንት ሊከማ ማሰማት ይችላል ማለት ነው። በዚህም የተነሳ የሪቴንሽን ሊከሰት ይችላል ድንገተኛ በጣም አስፈሪ ነው። ይሄ ማለት በዚሁ የሚቀጥል ከሆነ በጣም ለብዙ ኮምፕሊኬሽኖች ሊያጋልጥ ይችላል ማለት ነው። ስለዚህ ይሄንን ሪቴንሽን ሊኖር ይችላል። ስለዚህ ተሆንሊ ይ ይሄንን መከላከል የምንችለው እና ይህንን መቀነስ የምንችለው በሽንት ቱቦዎች በውጪ መውጫ ቱቦ ሌሎች እነዚህ ካቴተር የምንለውን ቱቦ በማስገባት እንግዲህ ይሄንን ኢቫኩዌት አድርጎ ማስወጣት ያስፈልጋል ማለት ነው። የነበረውን ሽንት ማለት ነው። ሌላኛው ደግሞ የሽንት ፊኛ ውስጥ እንግዲህ ሽንት በመከማቸቱ ለብዙ ሰዓት የሽንት ኢንፌክሽን ሊጋለጡ ይችላሉ። እንደገናም ደግሞ የሽንት ፊኛ ድንጋዮች እዚህ ውስጥ ሊከሰቱ ይችላሉ ማለት ነው። ስቶን ብላደር ስቶን የምንላቸው ማለት ነው ሊፈጠሩ ይችላሉ፣ የብላደር ወይም የሽንት ፊኛ ድንጋዮች ማለት ነው። ሌላኛው ደግሞ የኩላሊት ስራ ላይ ጫና ሊያደርግ ያደርግ ይችላል ሃይድሮኔፍሮሲስ ሊከሰት ይችላል ያ ማለት እንግዲህ ሽንት ወደ ውጭ አለውጣም ብሎ ወደ ኋላ በሚመለስበት ጊዜ ይሄ ብላደር ነው እዚህ ምስል ላይ እንደምታዩት እንግዲህ ዩሬተር የምንላቸው አሉ እነዚህ ዩሬተሮችን በማለፍ ወደ ላይ ሊመለስ ይችላል ወደ ኩላሊት ማለት ነው በዚህም በመመለሱ እዚህ ጋር የምታዩት ምስል እዚህ ጋር ይሄ ዩሪን ነው ያ ማለት ሽንት ነው ማለት ነው ስለዚህ ኩላሊት በጣም እያበጠ ይመጣል ሃይድሮኔፍሮሲስ ሊከሰት ይችላል በስተክር ስራውን መስራት ሊያቆም ይችላል ማለት ነው ነው በዚህም የተነሳ ፖስት ኦብስትራክቲቭ ዩሮፓቲ የምንለውን ኮንዲሽን ሊከሰት ይችላል ማለት ነው። ስለዚህ ይህንንም ቅድም እንዳልነው የምናክመው የምናከመው በዚህ በፕሮስቴቱ ስለሆነ ዋነኛው ምክንያት በፕሮስቴቱ መካከል የሚገኘው ዩሬትራ ውስጥ እንትን በማድረግ እንትን ምንድነው የሽንት ካቴተር ወይም እንትን በቱቦ በማስገባት እንግዲህ ኢቫኩዌት አድርጎ ይህንን ሽንት መውጣት አለበት ማለት ነው። ስለዚህ እንደዚህ አይነት ጉዳቶችን ሊያስከትል ስለሚችል ይሄ ቀላል የሆነ በሽታ አይደለም። ስለዚህ ቶሎ ወደ ሐኪም ቤት ሄደው መታየት ያስፈልጋል ማለት ነው። ምርመራዎቹ ምንድን ናቸው ብለን ስናይ እንግዲህ መጀመሪያ ዲጂታል ሪክታል ኤግዛሚኔሽን የምንለው አለ የሚያዩት ዶክተር ወይም ፕሪፈረብሊ የቀዶ ህክምና ስፔሻሊስት መሆን አለበት የቀዶ ህክምና ስፔሻሊስት እንግዲህ በፊንጢጣ በኩል ቅርብ ነች በፊንጢጣ በኩል ፕሮስቴቷን ፓልፔት አድርጎ ለማየት ማለት ነው ለመነካት ስለዚህ በፊንጢጣ በኩል እንግዲህ ጣቶችን በማስገባት የፕሮስቴቱ መጠንን ይታያል እንደገናም ደግሞ ማል? ያሉ ሚዲያል ሰልክስ የምንለዋለን ብቻ በደንብ ንትኑ ሳይዙ ጨምሯል ወይ ሳልጨመረም የሚለውን ያያል። እንደገናም ደግሞ አንዳንድ የካንሰር የፕሮስቴት ካንሰር ፊቸሮች ሊኖሩ ስለሚችሉ ፓልፔት በማድረግ ብቻ በመዳሰስ ብቻ ሊታወቅ ይችላል ማለት ነው። ስለዚህ አንደኛ ዲጂታል ሬክታል ኤግዛሚኔሽን ነው። ሁለተኛ ደግሞ የሽንት ምርመራ እናደርጋለን። የሽንት ምርመራ በማድረግ እንግዲህ ኢንፌክሽን አለ ወይ ወይም በሽንት ውስጥ ደም አለ ወይ የሚለውን ልናይ እንችላለን። ሌላኛው ደግሞ ሴረም ፒ ኤስ ኤ ወይም ፕሮስቴት ስፔሲፊክ አንቲጂን የምንለዋለን ይህም እንግዲህ የቴስት መጠኑ በጣም የሚጨምር ከሆነ የፕሮስቴት ካንሰር ነው ወይስ አይደለም የሚለውን ቢፒኤች ነው ወይስ አይደለም የሚለውን ለማረጋገጥ ይጠቅመናል ማለት ነው። ሌላኛው ደግሞ ሬናል ፈንክሽን ቴስቶች ናቸው። እነዚህ የኩላሊት ምርመራዎች ማለት ነው። ኩላሊት በትክክል ስራውን እየሰራ ነው ወይ አይደለም የምንለው እነዚህ ክሪያቲን እና ቢዩን የምንላቸው ምርመራዎች አሉ። እነሱን በማየት የሽንት የኩላሊት መጎዳትን አለመጎዳትን ልናይ እንችላለን። ሌላኛው ደግሞ ፖስት ቮይድ ሪዚጁል አልትራሳውንድ ነው። አልትራሳውንድ በማድረግ እንግዲህ የሆድ አልትራሳውንድ በማድረግ በሽንት ፊኛ ውስጥ እንግዲህ ከሽንት ከሸኑ በኋላ የቀረ የተቀረውን የሽንት መጠን ማወቅ ይቻላል ማለት ነው። እሱም በማወቅ ምርመራ ሊደረግ ይችላል። ሌላኛው ደግሞ ዩሮ ፍሎሜትር የምንለው አለ። ሽንት እዚህ ምስል ላይ እንደምታዩት እንግዲህ ሽንት ይሸናል። እንግዲህ ሽንት ከተሸና በኋላ የሽንት ፍሰት መጠኑን እንደገናም ደግሞ ፍሎውን ሪከርድ በማድረግ እንግዲህ የኦብስትራክሽን አለው የሚለውን ለማወቅ ይረዳናል። ሌላኛው በጣም አሪፍ የሆነው እና ደግሞ በስትክክል ዲያግኖስ ለማድረግ የሚረዳን ትራንስሬክታል አልትራሳንድ ነው። በፊንጢጣ በኩል የሚገባ አልትራሳውንድ አለ እሱን እንግዲህ የፕሮስቴት መጠኑን ልናይ እንችላለን። እንደገናም ደግሞ ፕሮስቴት ምን ያህል ጨምሯል የሚለውን ለማወቅ ይረዳናል ማለት ነው፣ ትራንስሬክታል አልትራሳውንድ። እሱ ካልሆነ ደግሞ በፊት ለፊት በሆድ በኩል አልትራሳውንድ በማድረግ እንግዲህ የሽንት የፕሮስቴቱ መጠንን ልናቅ እንችላለን። ከዛም እሱ ለሰርጀሪ ነው ይሆናል ወይስ እንደዚሁ ጀስት ዎች በማድረግ ሌሎችንን ኢንቬሲቭ የሆኑ መድኃኒቶችን ብቻ ኪኒኖችን በመስጠት እንግዲህስ ልናኝ ልናይ እንችላለን የሚለውን ውሳኔ ለመወሰን ይረዳናል ማለት ነው። አልትራሳውንድ በማድረግ ህክምናውን ስናይ እንግዲህ አንደኛ እና በአንደኛነት እንግዲህ መድኃኒቶችን ልንጠቀም እንችላለን። ይህ መድኃኒቶች ሁለት አይነት አሉ። አልፋ ብሎከር የምንላቸው እና ፋይፍ አልፋ ሪዳክቲቭ ኢንሂቢተር የምንላቸው አሉ። አልፋ ብሎከር የምንለው የፕሮስቴት ጡንቻ መኮማተርን በመቀነስ እንግዲህ እንዳይኮማተር በማድረግ የዩሬትራ ወይም የሽንት መተላለፊያ ቱቦ እንዳይደፈን ያደርጋል ማለት ነው። ልክ እንደ ታምስሎሲን እና አልፍቶሲን የተባሉ መድኃኒቶች ውስጡ አሉት። እዚህ ምስል ላይ እንደምታዩት ታምስሎ ሲል ማለት ነው። ሌላኛው እንግዲህ የጎንዮሽ ጉዳቶች ሊኖሩ ይችላሉ። ታምስሎ ሲል ራስ ማዞር ሊሆን ይችላል፣ የደም ግፊት መቀነስ ሊሆን ይችላል። ስፔሻሊ ፖስቸራል የሆነ ሃይፖቴንሽን ሊከሰት ይችላል። እንደገና የ እንደዚህ እንትን ሊሆን ይችላል። ሪትሮግሬድ ኢጃኩሌሽን ሊሆን ይችላል። በአንድ ወንድ ዘሩን በሚረጭበት ጊዜ ዱሪንግ ሴክሹዋል ኢንተርኮርስ ማለት ነው፣ ወደኋላ እንዲመለስ ሊያደርጉም ይችላሉ። ይሄ ሪስክን ሊጨምሩ ይችላሉ። ፋይፍ አልፋ ሪዳክቴስ ኢንሂቢተርስ የምንላቸው ማለት ነው። ፋይፍ አልፋ ሪዳክቴስ ቅድም እንዳልነው ቴስቴስትሮንን ወደ ዳይሃይድሮ ቴስቴስትሮን የሚቀየር ኤንዛይም ነው። ስለዚህ ይሄ ኤንዛይም ወደ ዲቺቲን እንዳይ እንዳይቀየር ማድረግ ነው። ወይም ዲኤችቲ ብሎከር እንላቸዋለን። እነዚህ ፋይ አልፋ ሪዳክቲስ ኢንሂቢተርስ ብዙ ጊዜ የፕሮስቴት መጠንን ለመቀነስ ይረዳሉ። ወደ ሃይድሮቴሲስትሮን የተነሳ የፕሮስቴት መጠን መጨመርን ይከላከላሉ ማለት ነው። ለምሳሌ እነዚህ ፍኒስትራይድ እና ዱተስትራይድ የሚባሉ አሉ። ብዙ ጊዜ ሰምታችሁ ልታቁ ትችላላችሁ። ለሜል ፓተርን ባልድነስ፣ በዲኤችቲ በሚመጣ የፀጉር መሳሳት እና የመመለጥ እንግዲህ ለእነሱ መድኃኒት የሚሰጥ ነው ይሄ ፍኒስትራይድ እና ዱተስትራይድ የምንላቸው ማለት ነው። እንደ ጎንዮሽ ጉዳት እንግዲህ የስሜት መቀነስ ሊሆን ይችላል እና ደግሞ ሌሎች አንደኛ ጋይኒኮማስቲያ ሊሆን ይችላል፣ እና የተለያዩ የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ ማለት ነው። ፋይቭ አልፋ ሪዳክቴዝ ይህንን መድኃኒቶች የምንጠቀመው እንግዲህ መጠኑ በጣም ከፍተኛ ካልሆነ እና የሚያስከትለው የምልክቶቹ በጣም ትንሽ ከሆኑ ናቸው እነዚህን የምንጠቀማቸው፣ ወይም አንድ ላይ እንግዲህ ከቀዶ ህክምና በኋላም ሊሆን ይችላል አንድ ላይ ልንጠቀማቸው እንችላለን ማለት ነው። ሌላኛው ደግሞ የቀዶ ህክምና እንትን ነው። ቀዶ ጥገና ማድረግ ማለት ነው። ስለዚህ እነዚህ በመድኃኒቱ ለውጥ ካል ከሌለው ለውጥ ካላገኘ እነዚህ ትራንስሬትራል ሪሴክሽን ኦፍ ፕሮስቴት የምንለዋለን። ስለዚህ በዚህ ምስል ላይ እንደምታዩት በቱቦ ማለት ነው። በጣም ዋነኛው እና በጣም በጣም ከሌሎቹ አንጻር ለስ ኢንቬዚቭ የሆነ ነው ማለት ነው ከሌሎቹ አንፃር እና በሽንት መሽኛ ቱቦ እንደዚህ አይነት ቱቦ እንትኖች ይገባል። ቱቦች ይገቡና ይሄ እዚህ ምስል ላይ እንደምታዩት እንግዲህ ፕሮሴሱን ሪሴክት ማድረግ ነው። የራሱ የሆነ የጎንዮሽ ጉዳቶች አሉ። እሱን እንግዲህ ከሚሰራላችሁ ተርፕ የሚሰራላችሁ ከሆነ ሰርጅናችሁ ከነሱ ጋር እንትን ማለት ይቻላል፣ ዲስከስ ማድረግ ይቻላል። ስለዚህ ይሄንን እንደዚህ ሪሴክት አድርጎ ማውጣትና ጀስት መክፈት ማለት ነው እንትኑን የመተላለፊያ ቱቦን መክትፈት ማለት ነው። ስለዚህ ዋናው ህክምና ነው ይሄ ትራንስዩሬትራል ሪሴክሽን ኦፍ ፕሮስቴት የምንለው ማለት ነው። ሌላኛው ደግሞ እነዚህ ለትራንስዩሬትራል ኢንሲዥን ኦፍ ፕሮስቴት የምንለው አለ። እነዚህ ደግሞ በጣም ትናንሽ ለሆኑ ፕሮስቴቶች ናቸው። ሌላኛው ደግሞ ኦፕን ፕሮስቴክቶሚ የምንለው አለ። በሆድ በኩል እንግዲህ ትልቅ የሆነ ሰርጀሪ ነው የሚከሰተው፣ ለትላልቅ ፕሮስቴቶች ናቸው። እንትናቸው በግራም ስናያቸው ከሰማንያ በላይ የሆኑ ግራም ያላቸው ለነሱ ኦፕን ፕሮስቴክቶሚ ልንሰራ እንችላለን ማለት ነው። ስለዚህ ሌዘር ቴራፒም ደግሞ አዲስ ዘመናዊ የሆነ የቀዶ ህክምና ጥገና አይነት ነው፣ ግን ብዙ ጊዜ ኢትዮጵያ ውስጥ እየተደረገ ያለው ኦፕን ፕሮስቴክቶሚ ነው። በተጨማሪ ደግሞ አንዳንድ ቦታዎች ትራንስሬተራ ሪሴክሽን ኦፍ ፕሮስቴት ሊደረግ ይችላል ማለት ነው። አዲስ አበባ ውስጥ ሊያገኙት ይችላሉ፣ ግን በአብዛኛው የክልል ሆስፒታሎች እየተደረገ ያለው ኦፕን ፕሮስቴክቶሚ ነው ማለት ነው። እንደገና ደግሞ ቅድም እንዳልነው አኪዩት ዩሪናሪ ሪቴንሽን የሚከሰት ከሆነ እዚች ጋ የምታያቱ ቦ አለች እዚች ጋ ባሉን ወይም ፊኛ ያላት ማለት ነው። ስለዚህ እቺ አንድ ላይ ይገቡና በእቺቱ ቦ ትገባና ዩሪናሪ ሪቴንሽን ወይም የሽንት መሽናት እንቢ ማለት ሲከሰት ማለት ነው የሽንትፊኛ እየጨመረ ይመጣል መጠኑ የሽንትፊኛ ውስጥ ያለው የሽንት መጠን በጣም ከፍተኛ ይሆናል ግን ወደ ውጭ አልወጣ ሲል ይህንን ቱቦ በማስገባት እንግዲህ ሲቫኩዌት አድርጎ ሙሉ በሙሉ በቱቦ መልክ ማስወጣት እሱም አንደኛው የህክምና ሁኔታ ነው መፍትሄ ነው ማለት ነው ምን አድርገን መከላከል እንችላለን የምንለውን ስናይ እንግዲህስ በዋነኛነት የመከላከያ ዘዴዎቹ ጤናማ የሰውነት ክብደትን ማኖር ነው። ስለዚህ እስፔሻሊ ወንዶች በ ቤሊያቸው አካባቢ በሆድ አካባቢ በቦርጭ አካባቢ በወገብ አካባቢ እንግዲህ ቦርጭ መኖር የለበትም፣ ወይም የክብደት መጨመር የለባቸውም ማለት ነው። ፋት መኖር የለበትም። ኤክሰርሳይዝ ማድረግ አለባቸው፣ መደበኛ የሆነ የአካል ብቃት እንቅስቃሴ። የሚበሉትና የሚጠጡትን መምረጥ ያስፈልጋል። ጤናማ የሆኑ ምግብ ምርጫዎችን መመገብ ያስፈልጋል። አልኮል መቀነስ ያስፈልጋል። እንደገናም ደግሞ ቡና መቀነስ ያስፈልጋል። እነዚህ ሽንት ቶሎ ቶሎ ሽንት እንዲሸኑ ያደርጋል። በተለይ ደግሞ የፕሮስቴት እብጠት ያለባቸው ሰዎች ላይ ቡና የሚጠጡ ከሆነ ቶሎ ቶሎ ሽንት ቤት ይባስ እንዲሄዱና ቶሎ ሽንት በጣም እንዲያስቸግራቸው ስለሚያደርግ ይባስ ያባብሰዋል ማለት ነው። ምልክቱን ቡናና አልኮል ማለት ነው። ስለዚህ መቀነስ አለብዎት። ሌላኛው ደግሞ ማታ ማታ ልክ ከመተኛቶ ሁለት ሰዓት ቀደም ብለው ምንም አይነት ፈሳሽ አለመጠጣት ከመተኛቱ በፊት ደግሞ ሽንት ቤት በመሄድ ሽንት መሽነት እንደገናም ደግሞ ደግሞ ድጋሚ ሄዶ ሽንት መሽናት ያስፈልጋል ማለት ነው። ያንን ደብል ቦይዲንግ እንለዋለን። ሁለት ጊዜ ሽንት ቤት በመሄድ ከመተኛቱ በፊት ማታ ላለመቀስቀስ ማለት ነው፣ ማታ ላለመነሳት ሁለት ጊዜ ደብል ቦይድ ማስደረግ ያስፈልጋል። ሌላኛው እንግዲህ ከሐኪሞ ጋር ክትትል ማድረግ ነው የሚያስፈልገው ማለት ነው። ስለዚህ በየአመቱ ሊሆን ይችላል በየስድስት ወሩ ከእድሜያቸው ከሰላሳ እና ከዛ በላይ ከሆነ ብዙ ጊዜ ሲደረግ የነበረው ከአርባ ዓመት በላይ ነው። ስለዚህ ፕሮስቴት በቼክ መደረግ አለበት ሳይዙ መጠኑ ማለት ነው እየጨመረ ነው ወይስ አይደለም የሚለውን ማለት ነው እነሱን ማስደረግ ያስፈልጋል። ይህንን በማድረግ እንግዲስ መከላከል ይቻላል ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። ስለ ፕሮስቴት እብጠት አሪፍ የሆነ መረጃ አቅርቤላችኋለሁ ብዬ ተስፋ አደርጋለሁ። ስለ ፕሮስቴት ተምራችኋል ብዬም ተስፋ አደርጋለሁ። ስለዚህ ለዚህ ቪዲዮ ላይክ ያስፈልገዋል፣ ላይክ አድርጉልኝ። እንደገናም ደግሞ የሚጠቀም ሰው ካለ እንግዲህ ሼር ያድርጉልኝ። በቀጣይ ምን አይነት ቪዲዮዎች ላይ እንዲሰራላችሁ የምትፈልጉት ርዕስ ካለ ያስቀምጡልኝ። ቶሎ ለመመለስና ቶሎ ለመስራት እሞክራለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና